የሉቃስ ወንጌል ከመጀመሪያዎቹ የኢየሱስ ሕይወት ዘገባዎች አንዱ ሲሆን በውህደት ከተጻፉ ባለሁለት ቅጽ ስራዎች የመጀመሪያው ክፍል ነው። ይህም ባለሁለት ቅጽ መጽሐፍ ሉቃስ፣ የሐዋርያት ስራ ስንል እንጠራዋለን። የሁለቱንም መጽሐፎች የመጀመሪያ አረፍተ ነገሮች ብታነጻጽሩ በአንድ ጸሐፊ እንደተጻፉ ግልጽ ነው። በተጨማሪም በሐዋርያት ስራ የምናገኛቸው የተለያዩ መረጃዎች እና ቀደምት የቤተ ክርስቲያን ታሪክ እንደሚያሳዩት የሐዋርያው ጳውሎስ ጓደኛ እና አብሮ ሰራተኛ እንዲሁም ሐኪም እንደሆነ የምናውቀው ሉቃስ የተባለ ሰው ይህን ወንጌል ጽፏል። ሉቃስ የሉቃስ ወንጌል ከመጀመሪያዎቹ የኢየሱስ ህይወት ዘገባዎች አንዱ ሲሆን በውህደት ከተጻፉ ባለ ሁለት ቅጽ ስራዎች የመጀመሪያው ክፍል ነው። ይህም ባለ ሁለት ቅጽ መጽሐፍ ሉቃስ የሐዋርያት ስራ ስንል እንጠራዋለን። የሁለቱንም መጽሐፎች የመጀመሪያ አረፍተ ነገሮች ብታነጻጸሩ በአንድ ጸሐፊ እንደተጻፉ ግልጽ ነው። በተጨማሪም በሐዋርያት ስራ የምናገኛቸው የተለያዩ መረጃዎችና ቀደምት የቤተ ክርስቲያን ታሪክ እንደሚያሳዩት የሐዋርያው ጳውሎስ ጓደኛ እና አብሮ ሰራተኛ እንዲሁም ሐኪም እንደሆነ የምናውቀው ሉቃስ የተባለ ሰው ይህን ወንጌል ጽፏል። ሉቃስ ጽሁፉን የሚጀምረው እንዴት እና ለምን ይህን መጽሐፍ እንደጻፈ ለእኛ በመግለጽ ነው። ስለ ኢየሱስ ህይወት የሚናገሩ ሌሎች ጥሩ ዘገባዎች እንዳሉ ሉቃስ እውቅና ይሰጣል። ሉቃስ በእኛ ዘንድ ስለተፈጸመው ነገር ታሪኩን ቅደም ተከተሉን በጠበቀ ሁኔታ የተጻፈ ሲል የሚገልጸውን መጽሐፉን ለማዘጋጀት እንዲችል የቻለውን ያህል የጥንት ደቀ መዛሙርት የዓይን እማኝ ምስክርነቶችን ለማካተት ፈልጓል። የተፈጸመ የሚለው ቃል ሉቃስ ይህን ታሪክ ለምን እንደጻፈ ያሳየናል። ለሉቃስ የኢየሱስ ታሪክ ጥንታዊ ታሪክ ብቻ አይደለም። እንዴት የእግዚአብሔርና የእስራኤል የረጅም የቃል ኪዳን ታሪክ ፍጻሜ እንደሆነ እና ከዚህም በበለጠ የእግዚአብሔርና የዓለም ሁሉ ታሪክ መሆኑን ማሳየት ይፈልጋል። የመጽሐፉ ንድፍ ግልጽ ነው። ስለ መጥምቁ ዮሐንስና ስለ ኢየሱስ ለተጻፉት ታሪኮች የሚያዘጋጅ ረጅም መግቢያ አለ። ከዚያ ከምዕራፍ ሦስት እስከ ዘጠኝ ሉቃስ ስለ ኢየሱስና በገሊላ ስላለው ተልዕኮ ጠንከር ያለ መግለጫ አቅርቧል። ከዛ በኋላ የወንጌሉ መካከለኛ ክፍል የሚናገረው ኢየሱስ ወደ ኢየሩሳሌም ስላደረገው ረጅም ጉዞ ነው። ይህም ወደ ታሪኩ ዋና ክፍል ማለትም ኢየሱስ በኢየሩሳሌም ስላሳለፈው የመጨረሻ ሳምንት እንዲሁም ስለ ሞቱና ትንሣኤው ያመራል። በመቀጠል የምናገኘው የሐዋርያት ስራን ነው። በዚህ ቪዲዮ የምናተኩረው በሉቃስ ወንጌል የመጀመሪያ ክፍል ላይ ብቻ ነው። ረጅሙ መግቢያ የመጥሙቁ ዮሐንስን እና የኢየሱስን አወላለድ ትይዩ በሆነ መልኩ ይናገራል። ዘካርያስ እና ኤልሳቤጥ የተባሉ በእድሜ የገፉ የካህናት ቤተሰቦች ነበሩ። ከዚያ ደግሞ አንዲት ማርያም የተባለች ወጣት ያላገባች ሴትና ዮሴፍ አሉ። ሁለቱም ወንድ ልጅ እንደሚወልዱ የሚናገር ግን ሊሆን የሚችል የማይመስል መለኮታዊ የተስፋ ቃል ተቀበሉ። አስቀድሞ ዮሐንስ፣ ቀጥሎም ኢየሱስ በተወለዱ ጊዜ ሁለቱም የተስፋ ቃሎች ተፈጸሙ። ሁለቱም ወላጆች የምስጋና ዝማሬ ዘመሩ። እንግዲህ እነዚህ የግጥም ዝማሪዎች የብሉይ ኪዳን ማለትም የመዝሙር ዳዊትና የነቢያት መጽሐፍት ሀሳቦችን በማንጸባረቅ ዮሐንስና ኢየሱስ እግዚአብሔር ጥንት የሰጠውን የተስፋ ቃል እንዴት እንደሚፈጽሙ ያሳያሉ። በተጨማሪም እነዚህ መዝሙሮች ተከትሎ በሚመጣው ታሪክ ውስጥ ዮሐንስና ኢየሱስ ስላላቸው ሚና ቅድመ እይታ ይሰጣሉ። ዮሐንስ በህግና በነቢያት ቃል የተገባው እስራኤላውያን ከአምላካቸው ጋር እንዲገናኙ የሚያዘጋጀው ነቢያዊ መልእክተኛ ነው። ኢየሱስ የእግዚአብሔርን ግዛት በእስራኤል ላይ የሚያመጣ፣ እግዚአብሔርም ልክ ለአብርሃም ቃል እንደገባው የእግዚአብሔርን በረከት ለህዝቦች ሁሉ የሚያስገኝ ለዳዊት ቃል የተገባው መሲሁ ንጉስ ነው። ከዚህ በኋላ ማርያም ኢየሱስን ለጌታ ለማቅረብ ኢየሩሳሌም ወዳለው ቤተ መቅደስ ይዛው ሄደች። በዚያም ሐናና ስምዖን የተባሉ ሁለት ዕድሜያቸው የገፋ ነቢያት ኢየሱስን ባዩ ጊዜ ማን እንደሆነ አወቁ። ስምዖንም ከነቢዩ ኢሳይያስ በመነጩ ሐሳቦች የተሞላ የራሱን መዝሙር ዘመረ። ይህ ልጅ ለአሕዛብ መገለጥን የሚሰጥ ብርሃን፣ ለህዝብህ ለእስራኤልም የአንተ ማዳን ነው ሲል ተናገረ። በዚህ ሁሉ ጉጉት ታሪኩ ሉቃስ ስለ ኢየሱስ እና ተልእኮ ወደሚናገርበት ወደሚቀጥለው ዋና ክፍል ይሸጋገራል። ሉቃስ ዮሐንስ በዮርዳኖስ ወንዝ ስላካሄደው የተሐደሰው እንቅስቃሴ በመንገድ ለመጪው ታሪክ ያዘጋጀናል። ዮሐንስ በጥምቀት አዲስ እና ንስሐ የገባችን ራሷንም ለእግዚአብሔር በድጋሚ ለማስገዛት የቆረጠችን እስራኤል ወደ መሆን እየጠራ ነው። ለእግዚአብሔር መንግስት መምጣት እየተዘጋጀ ነው። በመቀጠል ኢየሱስ የዚህ የአዲሱ እስራኤል መሪ ሆኖ ተገለጠ። ልዩ የሆነው ማንነቱ በመንፈስ ቅዱስና ከሰማይ በተሰማው በአብ ድምፅ አማካኝነት ተረጋገጠ። እሱ የተወደደው የእግዚአብሔር ልጅ ነው። ከዚህ በኋላ ሉቃስ የሚያቀርብልን የኢየሱስን የትውልድ ሀረግ ነው። የኢየሱስ አመጣጥ ከዳዊት ብሎም በዘፍጥረት መጽሐፍ ከምናገኛቸው ከአብርሃምና ከአዳም ጋር መያያዙን ሉቃስ ይነግረናል። ሉቃስ የእስራኤል ንጉሥ የሆነው መሲሁ ኢየሱስ የእግዚአብሔርን በረከት የሚያመጣው የአብርሃም ዘር ለሆኑት ለእስራኤላውያን ብቻ እንዳልሆነ እየነገረን ነው። እሱ በዚህ ያለው ለአዳም ልጆች ለሰው ዘር በሙሉ ነው። ከዚህ በኋላ ሉቃስ ስልታዊ በሆነ መልኩ ኢየሱስ ተልኮውን በይፋ ወደ ጀመረበት ወደ ትውልድ ከተማ ወደ ናዝሬት ሲሄድ የሚያሳየውን ታሪክ ያቀርብልናል። ሰዎች በምኩራብ ተሰብስበው ሳለ ኢየሱስ ተነሳና ከትንቢተ ኢሳይያስ መጽሐፍ እንዲህ ሲል አነበበ ለድሆች የምስራችን እንድሰብክ፣ ለታሰሩት መፈታትን፣ ለታወሩት አዲስ እይታን ለተጨቆሩት ነፃነትን እንድሰጥ የጌታ መንፈስ በኔ ላይ ነው። ልክ እንደ ሌሎቹ ወንጌሎች እዚህም ጋር ኢየሱስ የቀረበው የእግዚአብሔርን መንግሥት የምስራች እንደሚያመጣ እንደ መሲሐዊ ንጉሥ ነው። ነገር ግን ሉቃስ በልዩ ሁኔታ በወንጌሉ ያጎላው የኢየሱስን ተልእኮ ማህበራዊ አንድምታ ነው። ነፃነትን ያመጣል። ቃሉ በግሪክኛ አፈሲስ ይባላል። ቀጥተኛ ትርጉሙ መፈታት ማለት ሲሆን በዘሌዋውያን ሀያ አምስት የተጻፈውን የጥንት የአይሁድ የየቤልዩ ዓመት አከባበር ያመለክታል። እስራኤላውያን ባሮች ሁሉ ነጻ የሚወጡበት የሰዎች ዕዳ የሚሰረዝበትና የተሸጠ መሬት ለባለቤቶች የሚመለስበት በዓል ነው። ይህ ሁሉ የእግዚአብሔርን ፍትህና ምህረት የሚገልጥ ተምሳሌት ነው። እናም ኢየሱስ ይህ የመፈታት የምስራች በተለይ ለድሆች እንደሆነ ተናግሯል። በብሉይ ኪዳን ድሆች ወይም በብራይስጡ አኒ የሚለው ቃል የሚያመለክተው ገንዘብ የሌላቸውን ሰዎች ብቻ አይደለም። ቃሉ ከዚህ የሚሰፋ ትርጉም አለው። እንደ አካል ጉዳተኞች ወይም ሴቶች እና ልጆች እንዲሁም እንደ አረጋውያን ያሉ ዝቅተኛ የማህበራዊ ደረጃ የተሰጣቸውን ሰዎችንም ይጨምራል። በይተዋሮችንም ሊያካትት የሚችል ቃል ነው እና ያላቸው ነገር ግን የሃይማኖት ግብዝነትን የሚቃወሙ ናቸው። አሁን የኢየሱስ ጽንፍ የያዘ የመንግስቱ ራዕይና መለኮታዊ ስልጣን እንዳለው ማሳወቁ በተለይ ከእስራኤል የሃይማኖት መሪዎች ተቃውሞና ውዝግብ ማስነሳት ጀምረዋል። ኢየሱስ አጠያቂ የሆኑ ሰዎችን ሲያገለግል ለእነዚህ መሪዎች ሃይማኖታዊ ወግና ለማህበራዊ መረጋጋት ለነበራቸው ፍላጎት አስጊ ነገር ነው። ስለዚህም እግዚአብሔርን በመሳደብ በስካር በመመላለስ እና ከኃጢአተኞች ጋር በመተባበር ኢየሱስን የወነጀሉት ጀመር። ይህ ክፍል ደቀ መዛሙርቱ ስለ ኢየሱስ ተልእኮ አዲስ መገለጥ ሲቀበሉ በማሳየት ይደመድማል። ኢየሱስ መሲሐዊው ንጉስ እርሱ እንደሆነና በእስራኤል ላይ ንጉስናውን የሚያሳየው በኢየሩሳሌም በመሞት እንደሆነ ይህም በማድረጉም ለእስራኤል ኃጢአት መከራን የሚቀበለውና የሚሞተው የኢሳያስ ሀምሳ ሶስቱ አገልጋይ ንጉስ እንደሆነ ተናገረ። ይህ አስደንጋጭ ሀሳብ